ሀይሚ እንግዲህ ዛሬ በፍፄ ቤት ነው የመጣችው። ያው በፍፄ ኢትዮ ፕቻናል ነገር ግን በራሷ ቤት ቤቷ ጠርተው ያለውን ነገር ትናንትናም ያልተፈጠረ ማለት ያልጠበቀችውን ወደ አዲስ አበባ ከፍፄ ጋራ በመሄዷ ያለ ብሩኬ ፍቃድ እና ብሩኬ በማያውቀው መንገድ ስለሄደች ብሩኬ ትንሽ ጓገጭ ብሎ ነበረ። እንግዲህ ይቅርታ ልጠይቀው እኛንም ኦዲየንሶቹንም አስጨነኳችሁ፣ ይቅርታ አድርጉልን። በእኛ ጉዳይ ተጨንቃችኋል እያለች ነው ያለው። ግን እኛ ከእኛ በላይ እናንተ ተጨንቃችሁ በማላችሁ ሴጣን ገብቶ እናንተ ናችሁ የተጨነቃችሁት። ሀይሚዬ ሰላም ጤና ይስጥልኝ። ውድና የተከበራችሁ የኔ ቻናል ተከታታይ ሰላማችሁ ዛልኝ በያላችሁበት እንደምን ቆያችሁልኝ ውዶቼ። ዛሬ እንግዲህ ሀይምዬ ከፍጼ ጋራ ነው የመጣችሁ። በቤቷ ነው የመጣችሁ በፍጼ ኢትዮ ቻናል። ነገር ግን በራሷ በቤቷ ሶፋ ላይ ቁጭ ብላ እንግዲህ ፍጼን በቤቷ ጠርተዋል ማለት ነው። ይህንንም ያደረገችው በእኔ ምክንያት ፍፄ ተከፍቷል እና መከፋትም የለበትም ጠርቼ አናግሯለሁ ይቅርታም ጠይቀዋለሁ ነው እያለቻለችው ነገር ግን ሀይሚዬ፣ እኔ በጣም እያሳሰበኛለው ነገር የእናንተ ጉዳይ ነው። አንቺ ስለኛ መጨነቅ ስለኛ ማሰብ ምናምን ስለኦዲየንስ ማሰብ መጨነቅ ነው እያስጨነቀሻለሽ ከምንም በላይ የእናንተ እውነታው ወጥቶ ችግራችሁ ተፈቶ ወደ ሰላማዊ መንገድ ወደ ነበራችሁበት መንገድ የሚፈጠረውን ነገር ነው እኔ እያሳሰበኝ ያለው እንጂ ከኛ በላይ ባለ ጉዳዮቹ እናንተ ተጨንቃችሁ የለ። እንዴት ለእኛ ታስቢያለሽ? አይ ቀዳማዊት፣ አንቺ እኮ እንደው ልብሽ ሩህሩህ ነው። ለማንኛውም ውዶች ዛሬ እንግዲህ ፍፄ በቤቷ መጥቶ ያለውን ነገር የምና ይሆናል አንድም ነገር እንግዲህ ያው ፍጼ መቷል። ሁሉን ነገር እያናገረችው ነው ሰው እኛን ለማለየት ነው ብለህ ታስባለህ? ሆይ ሰው እኛ ምንድነን? እኛን እንዴት ሊያለያይ ይችላል? ነው በአጭር አማርኛ ማለት ነው። ሀይሚዬ እኔ ዚች ጋ ሀሳብ መስጠት እፈልጋለውኝ አይደለም አንችንና ብሩኬን የሶሻል ሚዲያ ተጠቃሚ ይቅርና እንደዚህ ሶሻል ሚዲያ ሳይጠቀሙ የሚያስቀኙ ፍቅረኛሞች ከሆኑ ተወዳጅ ከሆኑ እነዛ ሰዎችን አረ ተውትና ተውትና በሀብት በሀብት ራሱ አንድ ጎረቤት ቢበልጥ ያ ሀብት የሌለው ሰውዬ እነዛን ሀብታም የሆኑ ወጣቶችን ለመለያየት የማይቆፍረው ጉድጓድ የለም። እንኳን እናንተን የሶሻል ሚዲያ ተጠቃሚ ሳሩ ቅጠሉ የሚነጠፍላችሁ ሁሉ በሁሉ ቦታ ተወዳጆች እንኳን እናንተን ይቅርና ማለት ነው እኛ ማንን ምናምን ነገር የሚለውን ባትጠቀሚው፣ እንደ አሳብ አሪፍ ነው ሀይምዬ። እንደዛ ብለሽ ደግሞ ካሰብሽ ገደል ነው የምትገቢው። እንደዛ ብለሽ ባታስቢ ጥሩ ነው። አንቺም ብሩኬን ባፋችሁ ሰው ተቀጥሯል፣ እኛ ለማለያየት ብለሻል፣ ከዚህ በፊት ማለት ነው። እንደዛ ብለሽ ባታስቢ ጥሩ ነው። እንደዛ ብለሽ ካሰብሽ አሁንም ደግመሽ መጠርጠር አለብሽ፣ ሰው ቢሆንስ እኔን እና ብሩኬን ሊያለያይ ያቀደው ይህን ሁሉ ሴራ ብለሽ እንጂ ማሰብ ያለብሽ እኛ ማን ስለሆንን ነው ምናምን የሚለውን ነገር ብትተይው ጥሩ ነው። ነገር ግን እኔም ብሆን ሳንቺ ቦታ አላለውን የማን ስለሆንኩ ነው፣ ከኔ የተሻለ ሰው የለም። እንዲ ለምንድን ነው ምንን ማለየት የፈለጉት? ከምወደው ሰው ልል እችላለውኝ። ነገር ግን ደግሞ እንደ ተመልካች ደግሞ ሰናየው እንደዛ አባባልሽ ለአንቺ ለእኔ ልክ አይደለም። እንደ አንድ ተመልካች ማለት ነው። እዚ ጋ ነጥብ ይያዝልኝ እኮ ታዲያ። እዚች ጋ ብሩኬን ስለሚወዱ ስለሚፈቅሩ፣ ስለሚያፈቅሩት ከሱ ጋር እንዳላይሽ ሁላ ተብያለው አልሽ ታዲያ ይሄ ሁላ ነገር እያለ እንዴት ሰው እኔ ሊያለያየኝ አይችልም ብለሽ ታስቢያለሽ? ሀይሚ እንዲ ብዙ ነገሮች እንደተፈጠሩ ብዙ ነገሮችም እንዳሉ ካወቅሽ ሰውም ለክፋት የተቀነባበረ ሴራም ቢሆን ይዞ የሆነ ነገር ማድረግ ይችላል። ስለዚህ እዚ ጋር ደግሞ በደንብ ነገሮቹን ግልጥ አድርገሽ ደግሞ እንደተባለው የሆነ እውነት አሳማኝ የሆነ መረጃ ካለሽ ነው እንጂ ደግሞ ይሄ ሌላ ነገር ይሄ መለየት የሚባለውን ነገር ላይ ፎከስ ከምታደርጊ ሀይሚ፣ ይሄ ነገር በቃ አንቺ ቪዲዮ ተደገፈ መረጃ እጅሽ ገብቶ ከሆነ ደግሞ ከምታምኒ ሰው ከሆነ ያ መረጃ ምናምን ነገር እንጂ ለውሳኔ መቸኮል ያለብሽ። ለማንኛውም ግን አጓጉል ውሳኔዎችን ቶሎ ለመወሰን ባትቸኩይ ጥሩ ነው። ነገሮቹ ቢያናድዱሽም፣ ቢሰብሩሽም፣ ቢያሳዝኑሽም ግን ደግሞ ለውሳኔ መቸኮል የለብሽም። እንደ ቀላል አታይው፣ ልፋትሽን። ብዙ ለፍተሻል፣ ብዙ ተብለሻል፣ ብዙ ተረግጠሻል፣ ብዙ ተፌዞብሻል። በአንቺ ላይ ማለት ነው፣ ከብሩኬ ጋር በመሆንሽ ፍጽ ጥሩ ሀሳብ ነው ያነሳው ማለት ነው። ሀይሚ ያየችውን ነገር ብሩኬ አድርጎት ከሆነ በውስጥ መስመር መነጋገርና ችግሩን መፍታት ነው ብሏል። ልክ እኮ ነው። ለውሳኔ ከመቸኮል በውስጥ መስመር ብታወሩ ጥሩ ነው። ሀይሚም እዚጋ ሚዲያ ያወጣችበት የራሷ ምክንያት ስላላት እንጂ ዝምብላ ሚዲያ ማውጣት ፈልጋ አይደለም። እዚች ጋር ነጥብ እንዳትይዙባት። አሁን በባለፈው ብሩኬ ትናንትና ምናለች? ሃይሜ ላይክ እርግጠኛ ባልሆነበት ነገር አሁን አርግ ያለውኝም ወይም አላደረኩኝም አላለም። በጣም ተወዘጋግቦ ነበር ሲዋራ የነበረው። እዚህ ጋር ልክ ናት ማለት፣ ካላደረገ አላደረኩኝም ነው። አሁን እሷን ምንድን ነው ያላት አሳይኝ ነው፣ አሳይኝና ከዛ ልመንልሽ ነው። ይቅርታ የሚያስጠይቅ ከሆነ ሳይ ይቅርታ ጠይቃለው ነው። እርግጠኛ አልሆነበትም። አሁን አንድ ሰው በውስጡ ስህተት ካለበት ምናልባት እኮ በስህተት አርጌ ሊሆን ይችላል ነገር ደግሞ እዛች ጋር ደግሞ አድርጎት ከሆነ አንቺን ላለማጣት ሲል ደግሞ እውነቱን ሊነግርሽ አይችልም ቢያደርገው እንኳን ደብቆ ሊያልፍ ይችላል እንጂ እውነቱን አይነግርሽም እዚች ጋር ማለት ነው ለምን አንቺን ለሚያሳጣው ጉዳይ ስለሆነ ማለት ነው አንቺ ደግሞ ያ ነገር አልታየሽም እኔን ያሳጣው ያሳጣ እኔን ያጣለው ብሎ ፈርቶም ሊሆን ይችላል የሚለው ነገር አልመጣልሽም አንቺ ማወቅ የፈለግሽው እውነትና እውነተውን ነው። ያዩሽውን ነገር እመንልኝ ነው እኔ ያዩሁትን ነገር ከአንተ ልስማ እመንልኝ ነው። ብሩኬ ደግሞ ያ ነገር ማመንም አልፈለገምም። ያድርገውምም አያደርገውምም ራሱ እርግጠኛ አይደለም። ችግሩ እንግዲህ ምንድን ነው? በሱ ውስጥ ያለው አስቤበትና ተረጋግቼ ምናምን ነገር አወራለው ዝግጁ ሲሆን ነው ያለው ብሩኬ። ይሄ ደግሞ በመሃላቸው ክፍተትን አይፈጥርም ብላችሁ ታስባላችሁ? ድብን አድርጎ ክፍተትን ይፈጥራል። እንደዚህ ችለ በፍቅር ውስጥ ችለተኛነት ሌላ ክፍተትን ይፈጥራል በመሃላቸው። ምን ይገባል? ሶስተኛ ሰው ይገባል። አይኖ ጭንቀት ውስጥ እንሻለሹ። ሀይሚ ከእሱ ልራቅ፣ ከአዲስ አበባ ልራቅ፣ ከእሱ ያለበት ቦታ ልራቅ፣ እኔ እየተጨነኩኝ ነው ምናምን። አይኖ ጭንቀትሽ ይገባናል ሀይሚዬ። ግን ምን መሰለሽ፣ ለመራቅም አቸኩይ፣ አሁንም ለውሳኔ አቸኩይ ገብቶሻል አይደለ? እዚ ጋር ይመንልሽ መጀመሪያ የተፈጠረውን ነገር ይመንልሽ። አድርጎትም ከሆነ ይመንልሽ። በይቅርታ የሚታለፍ ከሆነ በይቅርታ እለፊው። አንቺ ሄድሽ ማለት የበለጠ በመሃላችሁ ክፍተት ተፈጠረ ነው እንጂ ክፍተት ይፈጠራል እንጂ ምንም የሚመጣው ለውጥ የለም። አንቺ ከቡርኬ ራቅሾና ማለት ነው። እንደውም አንቺ ራቅሽ ማለት ለፍቅረኞቹ፣ ለአፍቃሪዎቹ ቦታውን ለቀቅሽ ማለት እኮ ነው የሚፈልጉት እኮ ያንን ነው ያንችን፣ ከሱ መራቅ ነው የሚፈልጉት አይደለ? ያቅዳቸው ተሳካላቸው ማለት ነው። ሶ እንግዲህ ይሄ ውሳኔሽን አልተዋጠልኝም። የትም መራቅ የለብሽም። በቤትሽ ሆነሽ እኮ እረፍት ማድረግ ትችላለሽ። ቤትሽ ሆነሽ እንዴ፣ አንቺ ካልፈለግሽ ቤትሽ እኮ አትምጣ ማለት ትችላለሽ አይደለ? የት ነው የምትርቂው ልክነች እዚች ጋር አንድ ሰው ጥፋቱን የማያምቅ ከሆነ ሁልጊዜ ጊዜ ለጠብ ያዳርግሃል ልክናት ምክንያቱም አሁን ለምሳሌ ሀይሚ ታማኝ የሆና እየጠበቀችው እያለ ብሩኬ ደግሞ እምነትን አጉድሎ ያልሆነ ቦታዎች ላይ ከተገኘ ሁልጊዜ ጊዜ ደግሞ ታማኝ የሆነው ሰው ይጎዳል ታማኝ የሆነው ሰው ደግሞ ሁል ጊዜ እየታለለ ነው የሚኖረው ይሄ ነገር በጣም አሪፍ ነው ለጠብ ያዳርጋል ጭቅጭቅ ጭቅጭቅ ደግሞ ከበዛበት ፍቅር መጨረሻው አያምርም፣ ይፈርሳል። የሆነ ታይም ላይ ጭቅጭቅ ይበዛል። ከዛ ትልቅ ጠቢ ይፈጠራል በመላቸው ምናምን ነገር እና ይሄ በጣም ከባድ ኬዝ ነው። አሁን ሀይሚ ምንድን ነው አሳዋ ብሩኬ ጥፋቱን አምኖ ይቅርታ እንዲጠይቃት ትፈልጋለች። በቃ እንዲሸነፍ ከዛ ደግሞ እሷ ይቅርታ ደግሞ ሁሉን ያሸንፋል ፍቅር በመሀል ስላለ ሀይሚም ትሸነፍ እና ይቅርታ ታደርግለታለች። ይሄ ነው የእሷ እንትኑ ግልጽ የሆነ ሀሳብ ማለት ነው። ይቅርታውን ከሱ ፈልገው አደለም፣ ወይንም የበላይነት ተሰምቷት አደለም፣ ችግሮቹ እንዲፈቱ ነው። እኔ አጥፍቻለሁ ይቅርታ አድርጊልኝ ቢላት ልቧ ይራራል። ያየችውን የሰማችውን ነገር በዓይኗም ያየችው ነገር ካለ ኦ ብላ ትተዋለች ማለት ነው። በአጠቃላይ ሀይሚ ልቧ ተሰብሯል። የሆነ እምቅ አድርጋ ነው የምታወራው። ምናምን ነገር ማውራት አትፈልግም፣ ግድ ስለሆነባት ነው የምታወራው። እንደተሰበረኝ ልቧ እንትን ፊቶቹ ፊቷ ያስታውቃል ምናምን ነገር እና ግርጥጥት ትብላለች እና ፈጣሪ በማላችሁ ይሁን። እኔ ምን እንደምል አላውቅም ማለት ፈጣሪ ያገናኘውን ማንም ሊለየው አይችልም። ብሩኬ ደግሞ እንደው በፈጠረክ የሆነ ታይም ላይ እኔ ባላይሽ ፈጣሪ ያይሻል ያልካትን ቃል በማሰብ አንተም ሀይሚ ባታይክ ፈጣሪ ያይሃል። እንደው ፈጣሪን ፍራ፣ ስህተትም ካለብክ ይህን ነው ማለት የምንፈልገው።